ላትምንም ቀለበት እንት ለን ይቅርበኝ ከልብሽ ይቅርበኝ በእግዚአብሔር በቃ ከልብ ይቅርት በለው እን ይቅርታ ካልሆነ ከልብ ይቅር ንባባል ችግር አለ ማለት ነው። አሁን በቃ እንዲ ያለ ነገር አልፈልግም እእን ው

ጥራቱ ስንመለስ ነገሩ ላርቱ ይጠብቀኛል። በቃ እግዚአብሔር የትናንት ያነሳኝ ከጥቢያ ነገን አይጥለኝም። ማንም ያለበት ቦታ ደርሳለሁ። እኔ ሲጀመር ሰው የደረሰበት አይደለም መድረስ የምፈልገው፣ እግዚአብሔር ለእኔ ያለና ያሰበኝ ቦታ ነው እንዲያስቀምጠኝ የምፈልገው። እኔ ሰው እንትን ስላደረገ እኔ ማድረግ አልፈልግም። እኔ የምፈልገው ሳይሆን አንተ የሚያስፈልገኝን አርግልኝ ነው የምለው። እኔ በሃይማኖት ላላስመስል እችላለሁ እዚህ እዛ እኔ እንደ